በአማራ ክልል ባህር ዳር ከተማ አጀንዳ የማሰባሰብና የምክክር ምዕራፍ እንግዲህ ከተጀመረ ሶስተኛ ቀኑን አስቆጥሯል። መግቢያችን ላይ እንደነገርናችሁ ማለት ነው። ይህንንም በማስመልከት ለአድማጭ ተመልካቾቻችን ይህንኑ ወቅታዊ ጉዳይ እያደረስናቸው ነው የሚገኘው። አሁንም እናደርሳችኋለን። ይህንኑ ወደ ተመለከቱ ዘገባዎች ነው የምናመራው። በአጀንዳ የማሰባሰብ ሂደቱ ተሳታፊዎች አሉ የሚሏቸውን ሀሳቦች በነጻነት እያነሱ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰ ተናገሩ። በሀገራዊ ምክክር ሂደቱ የአማራ ክልል አጀንዳ የማሰባሰብ ሂደት በመከናወን ላይ ይገኛል። ተጨማሪውን ደግሞ ከዘመኑ ይርጋ እንከታተል። በአማራ ክልል በሀገራዊ ምክክሩ መጋቢት 27 የተጀመረው አጀንዳ የማሰባሰብ ሂደት ቀጥሏል። የአጀንዳ ማሰባሰብ ሂደቱን የሁለተኛ ቀን ውሎ በሚመለከት ለአማራ ሚዲያ ኮርፖሬሽን ማብራሪያ የሰጡት የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰም ለተሳታፊዎች የምክክር ሂደቱን አስፈላጊነት ማብራሪያ ከተሰጠ በኋላ የመጀመሪያ ደረጃ አጀንዳ የማሰባሰብ ሂደት በይፋ ተጀምሯል ነው ያሉት። እነዚህ የህብረተሰብ ተወካዮች ምን ሊሰሩ ነው የመጡት፣ ስራው ውስጥ እንዴት ይከናወናል የሚለውን አጭር ገለጻ ተደርጎላቸዋል። በአጠቃላይ በምክክር ሂደቱ አስፈላጊ ግንኙነት እና ዛሬ መሰብሰብ የሚጀምረው አጀንዳ በራሱ ምንድን ነው ፋይዳው ወዴት ነው የሚሄደው የሚለውን ነገር ማብራሪያ ተሰጥቷቸዋል ከዛ ከዚህ ገለጻ በኋላ በቀጥታ ወደ ውይይቱ ነው የገቡት ወደ ምክክሩ ነው የገቡት ምክክሩ የሚያደርጉባቸው የመነሻ ጥያቄዎች አሉ እና ደግሞ ሌሎች እነሱ ማንሳት የሚፈልጓቸው ማንኛቸውንም አጀንዳዎችን እንዲያነሱ ተደርጓል ሀገራችን አሁን ላለችበት ለነበረችበትም ሁኔታ ችግር ናቸው የሚሏቸው ምክንያቶች ናቸው የሚሏቸውንና የመፍትሄ ሀሳብ ናቸው የሚሏቸውንም ጭምር በስፋት ሲወያዩ ነው ቀኑ ሙሉ ያዋሉት። በዚሁ አጀንዳ የማሰባሰብ ሂደትም የአማራ ክልልን በሀገራዊ ምክክር ሂደቱ የሚወክሉ እጩ ተሳታፊዎችን የመለየት ተግባር መከናወኑንም ነው ቃል አቀባዩ ያነሱት። በአብዛኛው እየተካሄደ ያለው ምንድን ነው ከየቡድን የመወያያ ጠረጴዛዎቹ እጩ ተወዳዳሪዎች ይጠቆማሉ። ከእያንዳንዱ ቴብል ላይ ከእያንዳንዱ ጠረጴዛ ላይ ቅድም እንዳልኩ ከስምንት እስከ አስር ሰዎች ናቸው ያሉት። ከነዚህ መካከል ሁለት ሰዎች በእጩነት ይቀርባሉ። አንዷ ሴት መሆን አለባት። በኮሚሽኑ አሰራር መሰረት እያንዳንዱ እዚህ የምታየው የማህበረሰብ ክፍል ዘጠኝ ዘጠኝ ተወካዮች ይኖሩታል። እነዚህ ዘጠኝ ተወካዮች የአማራ ክልልን የማህበረሰብ ድምጽ ይዘው በሀገራዊ ምክክሩ ላይ የሚሳተፉ ናቸው። ስለዚህ በቀጣይ ሂደት የሚመረጡ ተመራጮች ናቸው የሚሆኑት። አሁን ግን እጩዎች የሚቀርቡበትን ሂደት አከናውኗል። በአጀንዳ የማሰባሰብ ሂደቱ ተሳታፊዎች አሉ የሚሏቸውን ጉዳዮች ያለምንም ጣልቃ ገብነት በነጻነት ሲያነሱ መዋላቸውንም አቶ ጥበቡ ተናግረዋል። ይሄ ሂደት በጣም ግልጽ፣ ነጻ ሆነው ማንኛውም ማህበረሰብ ክፍል ተወካይ የወከለው ማህበረሰብ ክፍል አጀንዳ ያለምንም መሸማቀቅና ያለምንም ጫና መግለጽ እንደሚቻል በተደጋጋሚ ከመግለጽም ባሻገር ለዚህ ደግሞ አመቺ የሆኑ ሁኔታዎች እንፈጥራለን። እርስ በርሳቸው የመነጋገሩ ነገር በዚህ በዚህ አግባብ በጣም ቀና ነበረ። እንደገና ደግሞ የህብረተሰቡን ቁርጠኝነት በጣም በርካታ ሀሳቦች ተነስተዋል በዚህ መድረክ ላይ ማለት ነው። ስለዚህ ሰቡ መነሳት አለባቸው፣ ሊታዩ ይገባቸዋል የሚሏቸውን ሀሳቦች በሙሉ ምናልባት ከሰማይ በመለስ በጣም በርካታ ጉዳዮችን ያነሳበት ስለሆነ ያለምንም መሸማቀቅ ያለምንም ጫናና ተጽዕኖ ሲካሄድ የነበረ መድረክ ስለነበረ በጣም ውጤታማ ነው ብለን እናስባለን። የአማራ ክልል አጀንዳ የማሰባሰብ የምክክር ሂደት እንደቀጠለ ይገኛል።